አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። ወይ ያላችሁበት ሰላማችሁ በዘዘ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ እና ውድ ቤተሰቦች ለምታበረታት ወይም ደግሞ ከልቦ አመሰግናለሁ። እናንተንም ደግሞ አላህ ይጠብቅልኝ። ብዙዋችሁ ደግሞ ሌላ ምን ሆነሽ ነው? እንደበፊት አይደለሽም፣ ትውሎ ትውሎ አትመጪም ዩቱብ ላይ ምናምን እያላችሁኝ ነው። አዎ ትንሽ ጥሩ አላ አይደለሁም። ብቻ ድዋ አድርጉልኝ፣ እኔም ለእናንተ ደግሞ ድዋና ጸሎት አደርግላቸዋለሁ ቤት ያለን እኛ በጣም ከባድ ነው። ያው አንድ ያለው አንድ የለውም ስለሚሉ በዛ ነው እንጂ እኔ አልሐምድልላ ምንም አልሆንኩም አለውኝ። በቅርቡ ደግሞ እንደውም ደስ በሚል ነገር፣ ባሪፍ ነገር እመጣለሁ ብዬ ተስፋ አረጋለሁ ማለት ነው። እንግዲህ የሰው ልጅ ይመኛላ። ምኞታችን ደግሞ አላ ያሳካልን የሁላችንም። እና ሲቀጥል ደግሞ ትላንትና በጣም የሳኩበትና የተዘናናውበት ነገር ቢኖር ፈረንጂ በጣም አስቆኛል እውነት ይህንን ነገር ድራማ እንኳን ቢሆን አውቀው እርስ በርሳቸውም ተመካክረው ቢሰሩትም ግን ፈረንጂ ያረው ነገር በጣም ነው እየገረመኝ ማለት ነው። ጸጉሮች ነቃቅ ይህ እንዳላወጠለሽ ይንን ግሽን ምናምን ሲላት በሳቅ ነው የሞትኩት፣ እና ቀበቶ ደግሞ ወይኔ፣ እውነት ቀበቱ ሲያነሳው ማለት ነው። እኔማ ውይ፣ እንደው አብርሽ ቦታ ቢያረገኝ ማለት ነው። ያው አብርሽ አስመሳይ ስለሆነ ነው እንጂ ሱሪዋን አውልቄ ነበረ ምገርፋት ማለት ነው፣ እንደውም ፈረንጂው ትንሽ ተሳሳተ ማለት ነው። ያንን ቀበቱ እንደያዘው ማለት ነው እርግፍ ለጥ ቀጥ አድርጎ ቢገርፋት በምን እድሌ ብቃን እኔ ወይኔ ብስምላት ደስታ ይላል ችለም ነበር ማለት ነው። ስብሀነላ ሰውም በዚህ ና እክል ስጠላ ገና እሷን ማለት ነው ምክንያቱም የምታረገው ነገር አብርሽና እሷ የሚያደረጉት ነገር በጣም ስለሚያስጠላ ና ለትውልድም በ በዲናችንም በሃይማኖናቱም የሌለ ነገር ስለሚያረጉት በጣም ነው ምጠላት። ለምን እንደሆነ ሊንጃ አላ ብቻ ይቅሪ በለኝ በዚህ ነገር እና እኔ እንጃ ሰውን እንደዚህ በዚህ ና ክል እጠላለሁ ብዬ አንድም ቀን አላምንም ነበር። ነገር ግን እቺ ዝሙተኛ ሴት እንዴት እንደምጠላት እንዴት እንደምጠላት ማለት ነው። ሲቀጥል ቪዲዮ በደንብ ዙም አድርጋችሁ ያያችሁ ሰዎች እኔ ቪዲዮ አላየውም ቲክቶክ ላይ እና እና በውስጥ ደግሞ ትንሽ ተቆርጦ ተልኮልኝ ነበር ቪዲዮ ለመስራት አልተመቸኝም። ዙም አድርጋችሁ ካያችሁት ማለት እሷ የቱጋ ነበረች ወደ አብርሽ ጋ በመጀመሪያ ደረጃ ስትገባ የቱጋ እንደነበረች በሩ ሌላ እሷ ሌላ ማለት ነው እና በህይወታችን እንደዚህ ያክ ነው የሚጫወቱብን ማለት ነው። አብርሽ በደንብ ነው የሚያውቀው። ሆን ብሎ በአጋጣሚ ነው ቪዲዮ ያያዝኩት ምናምን ጓደኞቼ እንደዚህ እያበራራት ምናምን ነገር እውነትህ ነው። ይድህን ቡዝዬን አታላት ማለት ነው። ምክንያቱም ቡዝዬን ማለት አክስትህ አይደለም። እኛን አታታለን አክስትህን አታላት ወይም ወይም ደግሞ እዛ ያላችሁ እርስ በርሳችሁ ተጨማምላላቁ እንጂ እኛ በጭራሽ አንሸወድላችሁ ማለት ነውና ቆማ ዳር ላይ ቆማ ገና እንትን ሲል በር ከፍታ ምናምን እንደመጣ ነገር መጣች። ሀረካት እራሱ እንዴት እንደሚያስጠላና እንዴት እንደሚደብር ማለት ነው። እውነት የአብርሽ አብርሽ አብርሽ አብርሽ አሁን እኔ እንጃ አላቅም ምን እንደምላችሁ፣ ምን እንደ ብዬ እንደምናገርና ቪዲዮ ምን እንደምሰራ በጣም ግራ ነው ያጋባኝ። አብርሽ በዚህ ልክ አንድ ቀን ይወርዳል ብዬ እኔ አስቤ መማል አቅም ነበር። ነገር ግን ሁልጊዜ ውሎ እያደረ ውሸት ውሎ እያደረ የሆነ ድራማ በቃ የሆነ ሰው ከሰው ጋር መግባባት ሲፈልግ ሰውን ማራራቅ፣ ሰውን ማስደበር በቃ አሁን ያልደበረው የለም ያን ሁሉ ግሬስ ፋሚሊ እንደተባለ ሚዲያ ላይ ማለት ነው አብርሽ እና ሩታ እንደተባለ ደግሞ አብርሽ በአንዴ ብክንክኑን አወጣው። ብክንክኑ እኔ እኔ እንጃ፣ ብር የማይወድ የለም ግን፣ ገንዘብ የማይወድ የለም። ሁላችንም ገንዘብ እንወዳለን፣ ብር እንወዳለን። ነገር ግን የአብርሽ ነገር ደግሞ በጣም ኦቨር እውነት፣ በጣም ነው የሚያስጠላ። እውነት ቤተሰብ ማለት ነው እኔ አላቅም። አብርሽ ምን እንደሚሰማው አይምሮ እሺ ብሎ እንዴት አርጎ እንደሚሰራ አላውቅም እሺ ትክክል ሚዲያ ላይ ሰው ጠምዶት ይሆናል ሰው ይሳደበዋል ይሆናል ሰው ይናገረዋል በነገራችን ላይ እኔ የሚሰድበው ሰውና ሰው የሆነ ነገር የሚለው ሰው አልፈርድበትም ለምን ብትሉ እሱ በሚያደርገውና እሱ በሚሰራው ነገር ነው ሰው የሚናገረው እንጂ አብርሽ እንደ በፊት ቦታጀራ እንዳለ በጥሩ አህላቅ በጥሩ በመልካም ነገር በጥሩ ጥሩ ነገር ቢመጣ ማንም አንስቶ አብርሽን አይጥልም ማለት ነው ያንን ሰውም የዛ ከኔ ቤት ሲሰራ የሆነ ነገር ሲያደርግ በቃ በጥሩ ነገር ሲመጡ አብርሽና ሩታ ይተወዳ ተወዳጅ የሆኑት በዛ ሰዓት ነው። አሁን ደግሞ ሰውን ያንን አይቶ የአሁኑን አብርሽ ሲያይ ደግሞ በጣም እውነቴ ነው ብላችሁ እኔ ትናንትና ነው ምናምን የሆነ ቪዲዮ ሼር ተደርጎልኝ በጣም ላይ ያፈርኩት በቃ እሱንም ጌም በመጫወት በቃ የዩቲዩብ ብር አንሶት ሰብስክራይብ ያንሶት ምናምን ነገር እና ገና ላይቭ ላይ እየገባ የመዳም ቅመምን ብር ይበላል። አንበሳ ይወርድለታል። አንበሳ ደግሞ በብድር ነው የወረደው። ተበድረው ነው የመዳም ቅመሞች ምናምን ነገር የተባለ ስሙን ብክክልነ ሲባል በጣም ነው የደበረኝ፣ በጣም ነው ያስጠላኝ ማለት ነው። እና አንድ መለያ መዳም ቅመም ደግሞ ቁርሷን ሳትበላ ምሳዋን ሳትበላ እያየን ነው እኛ በራሳችን ማለት ነው። እኔ ራሱ በራሴ እያየው ነው። ምን አክል ፈተናና ምን አክል ሰቃይ እንደምታይ ያንን ነገር እንዲህ እያረገ እንዲህ እየበላ በቃ ስሙን ሲያነሱት ራሱ እውነቴ ነው የምላቸው አንጀቴ ነው ብልት እያረገኝ ማለት ነው። ነገር ግን አይማርም አብርሽ ማለት ነው። ከእንደዚህ ነገር ከጥሩ ነገር ሲጀምር አብርሽና ሩታ ስማቸው መራራ ነው ግን ሞራ አብርሽ ደግሞ አሁን የባሰ እንዲብስ እንዲ በቃ ሚስቱን ዝቅ አድርጎ ከዚት ከውሽ ሚት ጋር ከጓደኞች ጋር ምናምን። በነገራችን ላይ እኔ ይሄንን ነገር እውነት ባረገባቸው ብዬ ተመኘው። ይሄንን አልዋሸም ብስቅም ፈረንጂው ቢያዝናናኝም ምንም ቢል ይሄንን ነገር የሆነ ቀን እንደው አላህ እውነት አድርጎባቸው እዚህ ጋር እኛ እነሱን ባሳደግንበት፣ እነሱ በርቱ ጠንክሩ ባልንበት፣ ሰብስክራይብ ባረግን ላይክ ባረግን አብርሽ ከፍ እንዲል ሁሉም ነገር ጓደኞቹ ይዟቸው የመጣ ጓደኞች የአብርሽ ጓደኛ ነው ብለን ይሄንን አክል ያለ እንቅልፍ አድረን በጉሩብ ስንታችን ነው ሼር ስንደራረግ ያንን ነገር እያደረግን እነሱ በእኛ ላይ እንደሚጫወቱ እውነቴ ነው የምላችሁ። እኔ በመጨረሻ ግን ይህንን ነገር እውነት አድርጎት ከምሬ ነው የምላችሁ። እኔ እዚህ ጋር አልፈራምና አብርሽና ሩታ ራሱ ትዳራቸው ሌላ ሕይወት እንኳን ቢጀምሩ በጣም ደስ ይለኛል። ምክንያቱም በሕዝብ እንደተጫወቱና እንደ እኔ እንጃ እቃቃ እንዳረጉን ማለት ነው እና ይሄን ከሄር ሜላም ተጣሉ ጓደኞችን ተበጣበጥን ምናምን ነገር የምታዩት ነገር የሚለው ነገር አብርሽ እውነቴ ነው የምላችሁ። እንደዛ ሲናገር እኔ እንደው ያ አላህ ያረቢ እውነት አድርጎት የሆነ ቀን ጎትቶ የሆነ ቀን የሆነ ሰበብ ደርሶብህ እንኳን የዛ ቀን ነው ያረኩት ነገር ቀን ነው ብለህ ትምህርት እንደምትወስድበት አላህ ያደርግለህ ብዬዋቸዋለሁ ሁላቸውም ማለት ነው። እና ብዙዎቻችሁ ደግሞ አብርሽ አያውቅም፣ አብርሽ ስለማያውቅ ነው አብርሽ ንግግር ስለማያውቅ ነው እውነታችሁ። አንደኛው ተዋኙ ማለት አብርሽ ነው አብርሽ ነው የሚተውነው ማለት ነው። እነ ፈረንጂ እነ ብሩኬ ምናምን ምናምን ነገር አብርሽ ካልፈቀደላቸው አብርሽ ይሄንን ነገር ስሩ ይሄንን ድራማ አድርጉ፣ እንደዚህ ደብድቧት፣ እንደዚህ ነገር አርጉ ካልተባሉ በጭራሽ እውነቴ ነው የምላቸው ማናቸውም ልክች ብለው አይደርሱበትም ማለት ነው በመጀመሪያ ደረጃ የሁሉም መንስኤው ጥፋትም ሆነ ዝሙትም ይሁን ቡሸትም ይሁን ምንም ይሁን አብርሽ ጋር ነው ማለት ነው። አብርሽ ስለሆነ ነው እንጂ አንድ ወንድ ራሱን ካስከበረ ሚስቱን ካስከበረ ማይከበር ሰው የለም። ለምሳሌ እኔ በስራዬ ሰዓት ስራዬን በትክክል ሰርቼ አሟልቼ ሁሉም ነገር ሆኜ ያልሆነ ነገር ብትነካኝ መዳሜ ማለት ነው። እሷን ገደብ ያስይዛታለሁ። ምክንያቱም ስራዋን ከሰራውላት ካረኩላት በኋላ በእኔ ላይ ጫናታ መፍጠር አትችልም። ለምን እኔ የቻልኩትን የፈቀድኩልኝ የተፈቀደብኝ አክል ከሰራውላት ካስደሰትኳት ሌላ ጫናታ የምታበዛብኝ ነገር የለም። እና አብርሽን ማለት እንደዛ ነው ማለት ነው። ራሱ ወደው ፈቅዶ ባይፈቅድላቸው፣ ይህንን ነገር ስሩ፣ ድራማም ይሆን ተውኑ፣ ሩታንም እንደዚህ ዝቅ አድርጉ፣ እኔንም ዝቅ አድርጉ እያሉ ከሆነ ባልሆነ ሮም በሮም ውስጥ እንደዚህ እየተጨማ ላለቁ ማን ቢፈቅድ ነው እነሱ እሱ ቢፈቅድ።